የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን፣ ዋና ዋናዎቹን በቅድሚያም። ብልጽግና ግጭት በተቀሰቀሰበት የአፋርና የትግራይ ድንበር አቅራቢያ ድሮን ማሰማራቱ ተሰማ። የአፋር ክልል መንግስት በሶስት መኪናዎች የተጫነ ልዩ ኃይል ወደ መጋለ ወረዳ ማንቀሳቀሱም ታውቋል። በአዳማ ከተማ ስብሰባ ላይ የሚገኙት የአፋር ክልል ፕሬዚዳንት ካለቆቻቸው የተሰጣቸውን ትዕዛዝ ተከትሎ የጸጥታ ኃይላቸውን አሰማርተዋል ተብሏል። ዝርዝሩ ተዘጋጅቷል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር በጉዳዩ ላይ ምላሽ ሰጥቷል። ብልጽግና በአውል አርባ በኩል ያወጣውን መግለጫንም መሰረተ ቢስ ሲል ውድቅ አድርጎታል። እንመለከተዋለንም። በከተማው በተፈጸመ ጥቃት የመንግስት የጸጥታ ኃይሎች ተገድለዋል ተባለም። ይህ በእንዲህ እንዳለ የፋኖ ኃይሎች የጸጥታ አመራሮች የተገደሉበትን ጥቃት አድርሰናል ሲሉ አሳውቀዋል። ትሰሙታላችሁም። ሚኒስትሩ ኢትዮጵያና ሌሎች የቀጠናው ሀገራትን በተመለከተ ወረራን ለመቀልበስ ተዘጋጅተናል ሲሉ ገልጿል። ፕሬዝደንት ኢሳያስ አፈወርቂ በካይሮ ከሰጡት ቃለ ምልልስ በኋላ ያስተላለፉት መልእክትም ነው። ሌላኛው መረጃችን ነው። ኢትዮጵያውያንን ለድህነትና ለኑሮ ውድነት የዳረገ ቅድመ ሁኔታን አቅርቦ እያስፈጸመ የሚገኘው አይኤምኤፍ ኢትዮጵያ ውስጥ ጉብኝት እያከናወነ ነው። ተቋሙ ቀጣዩን ዙር ብድር ከመልቀቁ በፊትም የመስክ ጉብኝት እያከናወነ ስለመሆኑ ተገልጿል። ትሰሙታላችሁም በኦሮሚያ ክልል ሃይማኖትን መሰረት ያደረጉ ጥቃቶች አሁንም ቀጥሏል። የካቶሊክ ምእመናን ተገድለዋል ሲልም ተቋሙ አሳውቋል። የተወደዳችሁ የኢትዮፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ብልጽግና ግጭት በተቀሰቀሰበት የአፋርና የትግራይ ድንበር አቅራቢያ ድሮን ማሰማራቱ ተሰማም። የአፋር ክልል መንግስት በሶስት መኪኖች የተጫነ ልዩ ኃይል ወደ መጋለ ወረዳ ማንቀሳቀሱም ታውቋል። በአዳማ ከተማ ስብሰባ ላይ የሚገኙት የአፋር ክልል ፕሬዚደንት ካለቆቻቸው የተሰጣቸውን ትዕዛዝ ተከትሎ የጸጥታ ኃይላቸውን አሰማርተዋልም ነው የተባለው። ሁለቱ የትግራይ ኃይሎች በሚያካሂዱት ውጊያ ሮኬት እናዙ ዙ 23 ጥቅም ላይ መዋሉም ታውቋል። የብልጽግናው መንግስት ባስታጠቃቸውና ባሰማራቸው ራሳቸውን የትግራይ ሰላም ኃይል ብለው በሚጠሩት ታጣቂ ኃይሎችና ና በትግራይ ሰራዊት ቲዲኤፍ መካከል ሰሞኑን በተከሰተው የተኩስ ልውውጥ የሰው ህይወት ጭምር መጥፋቱን መዘገባችን አይዘነጋም። የትግራይ የሰላም ኃይል የተባሉትና በአፋር ክልል ውስጥ የተደራጁት ታጣቂዎች ወደ ትግራይ ክልል ገብተው ከትግራይ ሰራዊት ጋር መጋጨታቸውን በመግለጫቸው ማስታወቃቸውም ይታወሳል። ከእኛ ጋር መዋጋት የፕሪቶሪያው የሰላም ስምምነት ማፍረስ ነው፣ ቡድኑ ይፋዊ ጦርነት ስለጀመረ የፌደራሉ መንግስት ማስተካከያ ያድርግ የሚል መግለጫ ካወጡ በኋላ ግጭቱ አልበረደም። የትግራይ የሰላም ኃይል የሚባሉት ታጣቂዎቹ ሮኬት ታጥቋል የሚሉት የአይን እማኞች ይህንን ይህንንም አራት ጊዜና ከዛ በላይ ወደ ትግራይ ሰራዊት በኩል ተኩሰውታል ሲሉ ያነሳሉ። የትግራይ ሰራዊትም ታጣቂዎች ወደ ሰፈሩበት መጋለ ተብሎ ወደሚጠራው ወረዳ ታጣቂዎቹን አሰማርተዋል የሚሉት የአካባቢው ምንጮች በዚህም መጋለብ ወረዳ ቶንሳ ተብሎ በሚጠራ ቀበሌው ስድስት መንደሮችን ተቆጣጥረዋል ተብሏል። በእነዚህ መንደሮች ላይ ላለፉት ወራት ሰፍሮ የነበረው ደግሞም ከብልጽግና ድጋፍ የሚደረግለትናም ሀራ መሬት ላይ ያለ የትግራይ ኃይል እያለ ራሱን የሚጠራው ታጣቂ ኃይል ነበር የሚሉት አስተያየት ሰጮቹም ህዝቡ ታጣቂዎቹ አካባቢውን ለቀው እንዲወጡ ተደጋጋሚ ጥያቄ ሲያቀርብ ቢሰነብትም በክልሉ መንግስትና በመከላከያ ሰራዊቱ ጥያቄ መሰረት እንዳይሰማ ሲከለከል እንደነበር ያነሳሉ። ባሳለፍ ነው እሁድ ወደ ደቡባዊ ትግራይ ክልል ሄደው የነበሩት የትግራይ ክልል ርዕሰ መስተዳደር የሆኑት ጀኔራል ታደሰ ወረደ ላይ ጥቃት ለመሰንዘር በማሰብ ተጀምሮ ነበር የሚሉትና የትግራይ የሰላም ኃይል ከፈተው ያ ተኩስ መጋል ወረዳን ሰው የሚሞትበት አድርጎታል ሲሉም ያክላሉ። በዚህም የሰላም ኃይል የተባለው ታጣቂ ቡድን በተወንሳ ቀበሌ ውስጥ ካሉት ዘጠኝ መንደሮች ስድስቱን ለቆ በሶስቱ ላይ ይገኛል የሚሉት የአፋር ክልል ነዋሪዎች በሶስቱ መንደሮች ላይም የሚንቀሳቀሰው ከአፋር ክልል ልዩ ኃይል ሚሊሻና መሰል ታጣቂዎች ጋር በጋራ ነው ብለዋል። በአዳማ ከተማ የብልጽግና ስብሰባና ስልጠና ላይ የሚገኙት የክልሉ ርዕሰ መስተዳድር አወላርባም ጉዳዩን በተመለከተ እርምጃ እንዲወስዱ በኦህዴድ አለቆቻቸው ከታዘዙ በኋላም የኮሚኒኬሽን ቢሮቸውን መግለጫ አስወጥተዋል የክልሉ ልዩ ሀይልም ወደ መጋለ ወረዳ እንዲሄድ አድርገዋል ነው የተባለው የኮሚኒኬሽን ቢሮ የአፋር ድንበርና ህዝብን ለመጠበቅ አስፈላጊውን እርምጃን ወስዳለን ብሎ መግለጫ ካወጣ በኋላም በሳለፍ ነው ሐሙስ እለት በሶስት አይሱዙ የተጫኑ የልዩ ሀይል አባላት ወደ መጋለ ወረዳ እንዲሄዱ አወል አርባ አዘዋል ተብሏል መሐመድ ሰናይ የተባሉ ሀላፊ የሚያዙት ይኸው የልዩ ሀይል ቡድን ወደ ታዘዘበት ቦታ መንቀሳቀሱ ምነው የታወቀው በዚህም ከአፋር ባህር ሰመራም ከረፋዱ አምስት ሰዓት አካባቢ የተነሱት የክልሉ የኃይል አባላት ወደ መጋል ወረዳ ሄደው የትግራይ የሰላም ኃይል የተባሉትን ታጣቂዎች የተቀላቀሉ ሲሆን በቶንሳ ወረዳ ሶስት ቀበሌዎች ውስጥ ሰፍሯልም ተብሏል። የፌደራሉ መንግስት ማስተካከያ ያድርግ ሲሉ መግለጫ ያወጡትና የብልጽግናን እገዛ የጠየቁት የትግራይ የሰላም ኃይል የተባሉት ታጣቂዎቹ በአፋር ክልል ብልጽግና ከሚደረግላቸው ድጋፍ ባሻገርም የአዲስ አበባው መንግስትም ድጋፍ እንደሚያደርግላቸው የሚገልጹት እነዚሁ ምንጮች ግጭቱ በተከሰተበት የአፋርና የትግራይ ትግራይ ድንበር አቅራቢያም የድሮን ስምሪት መካሄዱን አረጋግጧል። በዚህም ባሳለፍነው ረቡዕ ቀኑ ሙሉ በአካባቢው የድሮን ቅኝት ሲካሄድ የዋለ ሲሆን የተተኮሰ ቦምብ አለመኖሩን ግን የአይን እማኞች ገልጿል። በግጭቱ ምክንያት ከ2000 በላይ ነዋሪዎች መፈናቀላቸው የታወቀ ሲሆን ከትግራይ የሰላም ኃይሎችና ና ከትግራይ ሰራዊት ቲዲኤፍ አባላት በኩልም ህይወታቸውን ያጡ እንዳሉ ሰምተናል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር በጉዳዩ ላይ ምላሽ ሰጥቷል። ብልጽግና በአውል አርባ በኩል ያወጣውን መግለጫ መሰረተ ቢስ ሲል ውድቅ አድርጎታል። የጄኔራል ታደሰ ወረደ አስተዳደር የአፋር ክልል መግለጫን የትግራይና የአፋር ወንድማማች ህዝቦች ታሪካዊና ሰላማዊ ጉርብትናን ለመጉዳት ያለ መከፋት ነው ብሎታል። የአፋር ክልል ትናንት ምሽት ባወጣው መግለጫ ላይ የህወሓት ቡድን ኃይሎች የአፋር ክልል ወሰንን ዘልቀው በመግባት ጥቃት መክፈታቸውን፣ ስድስት መንደሮችን በጉልበት መቆጣጠራቸውን፣ ንጹሐንን መደብደባቸውን ነበርና የፕሪቶሪያውን ስምምነት ማፍረሳቸውን ገልጾ ነበርም። የትግራይ ጊዜያዊ አስተዳደር ደግሞ የአፋር ክልል መንግስት ሀራ መሬት በሚል ስም የሚንቀሳቀሱ ታጣቂዎች ትግራይን እንዲያውኩ ቦታ በመፍቀድ መተባበሩን ወቅሶም፣ የትግራይ ሰራዊት የአፋር ወሰንን አልፎ አልዘለቀም ሲል የቀረበበትን ክስ አስተባብሏል። ጊዜያዊ አስተዳድሩ የፌደራሉ መንግስት የፕሪቶሪያው ስምምነትን በአግባቡ እንዳይፈጽም እንቅፋት ሆኗል፣ ድርጊቱ ሰላማዊ ሂደትን ከመጉዳት አልፎ የህዝብ ስቃይና መከራ እንዲቀጥል የሚያደርግ ሰላማዊ ትግልንም የሚረብሽ ነው ሲል ነው የገለጸው። አስተዳድሩ አሁንም ውይይት ብቸኛ የችግሩ መፍትሄ ነው ሲል ገልጾታል። የፕሪቶሪያው ስምምነት በተሟላ መልኩ መተግበር የዘላቂ ደህንነትና ሰላም ዋስትና መሆኑን በጽኑ እናምናለን። ጊዜያዊ አስተዳድሩ ከፌደራል መንግስቱ ጋር ያለው ግንኙነት እንዲጎለብት ስምምነቱ ሳይውል ሳያድር ይተግበር ብሏል። የትግራይ ህዝብ በዚህና በዛ ከሚሰራጭ ወሬም ከጦርነትና ከትግራይ ጥፋት እናተርፋለን በሚል እንቅልፍ ያጡት ነውረኞች በሚፈጥሩት ያለመረጋጋት ሳይረበሽ የቀን ተቀን ውሎን ማዕከል በማድረግ ተረጋግቶ እንዲረባረብ ጥሪ እናቀርባለን። የዓለም አቀፉ ማህበረሰብም ከጎናችን ይሰለፍ ሲልም ጥሪ አቅርቧል። የፌዴራል መንግስት እስካሁን ለሚነሱ ጥያቄዎች ምንም የሰጠው ምላሽ የለም። በእርግጥ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳም ኋላ ቀር ሲሉ የሚጠሩትን ሕወሓትን የፌደራል መንግስቱ ላይ ትንኮሳ ጀምሯል በሚል መግለጻቸው ይታወሳል። ቡድኑ የሚሉትን ይህንኑ አካል የፕሪቶሪያውን ስምምነት ለመቅደድ ሁሉንም አይነት ትንኮሳዎችን ቢፈጽምም የፌደራል መንግስቱ ግን የአጻፋ ምላሽ ከመስጠት እንደተቆጠበ አድርገው አቅርበውም ነበር። የሻቢያ ተልዕኮ ነው ሲሉ በማንሳት በከተማ ውስጥ በተፈጸመ ጥቃት የመንግስት የጸጥታ ኃይሎች ተገድለዋል ተባለም። ይህ በእንዲህ እንዳለ የፋኖ ኃይሎች የጸጥታ አመራሮች የተገደሉባት ጥቃት ደርሷል ሲሉ አሳውቀል። በአማራ ክልል የተለያዩ ስፍራዎች በተለይም በወረዳ ከተማዎች ውስጥ በክልሉ የጸጥታ ኃይሎች ላይ የሚፈጸሙ ጥቃቶች በአንድ በኩል፣ የመንግስት ወታደሮች ወደ ፋኖ ኃይሎች መገኛዎች በመጓዝ የሚሰነዝሩት ዘመቻ ደግሞ በሌላ በኩል ሰሞነኛ መገለጫዎች ተደርጎ የሚነሱ ናቸው። ዛሬ በፋኖ ኃይሎች ከተፈጸሙ ጥቃቶች ውስጥ በጎጃም ቀጠና መራዊ በ በጸጥታ ኃይሎች መገኛ ላይ የደረሰውም አንዱ አብነት ነው። በዚህ ጥቃት የደረሰው ጉዳት በውል አይታወቅም። ከሰሞነኛው የክልል ውጊያ ጋር በተያያዘም የአርሶ አደሩ የሰብል መሰብሰቢያ ጊዜ ከመሆኑ ጋር በተገናኘም ችግር እያስከተለ ስለመሆኑ ይገለጻል። በመንግስት ኃይሎች የተተኮሰ ከባድ መሳሪያን በደቡብ ጎንደር ዞን ስማዳ ወገዳ አቅራቢያ ጉዳት ማስከተሉም የዚህ ማሳያ ይሆናል። በሰሜን ሸዋ ዞን መንዝማማ ተብሎ በሚጠሩ አካባቢ የተቀሰቀሰ ውጊያን ተከትሎ ደግሞ ሃይማኖታዊ ክብረ በዓል ሲያከብሩ የነበሩ ሰዎች ለመ በተን መዳረጋቸው ታውቋል። ጨርጨራ ተብሎ ወደሚጠራ ስፍራ አካባቢ የተተኮሰ የከባድ መሳሪያን ተከትሎ የተፈጠረ ስለመሆኑም ነው የተሰማው። ከሰሞኑ የመከላከያ ሰራዊቱም የፋኖ ኃይሎችን በበርካታ የክልሉ አካባቢዎች ተፋላሚዎቻቸውን ስለመደምሰሳቸው መግለጫ ማውጣታቸው የሚታወቅ ነው። የፋኖ ኃይሎች ጥቃት አደረስንባቸው ከሚሏቸው አካባቢዎች ውስጥ የምስራቅ ጎጃም ዞን ስናን አካባቢ የደረሰው አንዱ ነው። የፋኖ ኃይሎች በዚህ አካባቢ ጥቃት ሶስት ይደርሳሉ ያሏቸውን የአካባቢውን የጸጥታ አመራሮችን ለመግደላቸው መግደላቸው ይገልጻሉ። የክልሉ ብልጽግና ደግሞ በምስራቅ ጎጃም ዞን ስናር ወረዳ ለሶስተኛ ዙር የወታደራዊ ስልጠና ሲከታተሉ የቆዩ የሰላም አስከባሪ ኃይሎችን አስመረኩ ብሏል። የኢትዮጵያውያን ለድህነትና ለኑሮ ውድነት የዳረገ ቅድመ ሁኔታን አቅርቦ እያስፈጸመ የሚገኘው አይምኤፍ ኢትዮጵያ ውስጥ ጉብኝት እያደረገ ነው። ዓለም አቀፉ የገንዘብ ተቋም ቀጣዩን ዙር ብድር ከመልቀቁ በፊት የመስክ ጉብኝት እያከናወነ ስለመሆኑም ታውቋል። የብል ጽግና መንግስቲ ሀገሪቱን የፖሊሲ ነፃነት ለአይኤምኤፍ አሳልፎ ከሰጠ በኋላ በፍጥነት እያሻቀበ የሚገኘው የኑሮ ውድነት ቀጥሎም የአንድ ዶላር ዋጋም ከ180 ብር በላይ በኢመደበኛው ግብይት እየተሸጠ ይገኛል። የሸማቾች ተዳከምበት የድሃዎች ቁጥር በየወሩ እየጨመረ በመጣበት በዚህ ወቅት የዋጋ ግሽበትና የኑሮ ውድነት እንደቀጠሉ ቢሆንም አገዛዙ ለና አይምኤፍ የገባውን ቃል እያስፈጸመም የድሮን መግዣና የቤተመንግስት መንግስት መስሪያ ገንዘቡን በየሶስት ወሩ ለማግኘት የሚያስችለውን ተግባር ገፍቶበታል። በአራት ዓመታት ውስጥ አራት ቢሊዮን ዶላር ለማግኘት የፈረመው ብልጽግና በዚህ ዓመትም አንድ ቢሊዮን ዶላር ይቀበላል ተብሎ ይጠበቃል። ይህንን ገንዘብ ከመልቀቁ በፊትም አይምኤፍ ወደ ኢትዮጵያ ልዑካን ቡድኑ ልኳል። በዓለም አቀፉ የገንዘብ ተቋም ኤምኤፍ ባልደረባ በሆኑትና ክርስቶፎር በተባሉት ኃላፊ የተመራ ቡድንም በንግድ ሚኒስቴር ስር የሚገኙ ተቋማት ላይ ጉብኝት ማከናወኑ ተገልጿል። በተለይም በምርት ገበያ መስሪያ ቤት ተገኝተው ጉብኝት አድርገዋል የተባሉት እኒህ የአይኤምኤፍ ልዑካን ቡድን አባላት ምርት ገበያው ከአይኤምኤፍ ትእዛዛትና መመሪያዎች አንጻር ያለውን እንቅስቃሴ መገምገማቸው ምን የተሰማው የምርት ገበያው የብልጽግና ተሿሚዎችም አይኤምኤፍ ለመስሪያ ቤታችን ውለታውሏል እያሉ ሲናገሩ እንደነበር አብራርተው በቀጣይም ይህንኑ ተግባር እንዲቀጥልበት ጠይቀዋል መባሉ ታውቋል የአይኤምኤፍ የልዑካን ቡድን አባላት ግን የኢትዮጵያን የገበያ መሰረተ ልማትና የፖሊሲ ምህዳር ማሻሻል እንደሚያስፈልጋዘው አዘው ይህንንም በጋራ እንሰራለን ሲሉ መናገራቸው ተገልጿል አይኤምኤፍ ከዚህ በፊት በምርት ገበያ ላይ ከነበሩ ትችቶችና እንዲሻሻል ሲጠይቅባቸው ከነበሩ ጉዳዮች መካከል የመንግስት ሚና በዘርፉ ላይ እንዲቀንስና ኤክስፖርቱን መቆጣጠሩን ማቆም አለበት የሚለው ይጠቀሳል አይኤምኤፍ ብድሩን ለብልጽግና መልቀቅ ከጀመረ በኋላ ጦርነትና እያደገ የመጣው የኑሮ ውድነት የኢኮኖሚ ማሻሻያውን አደጋ ውስጥ እንደከተቱት መጠቆሙ አይዘነጋም። ይሁን እንጂ ብልጽግናም ጦርነቱን ለማቆም አይኤምኤፍን ብድሩን ለማቋረጥ ሲወስኑ አልታዩም። በኦሮሚያ ክልል የተፈጸሙ ግድያዎች አሁን መነጋገሪያ ሆነው ቀጥሏል። የካቶሊክ ምዕመናንም ተገድለዋል ተብሏል። የመንግስት የመገናኛ ብዙኃንና ባለስልጣናት አስተያየት የማይሰጡበት የኦሮሚያው ጭፍጨፋ በተለያዩ የሃይማኖት ተቋማት ግን እየተወገዘ ነው። የኢትዮጵያ ካቶሊክ ጳጳሳት ጉባኤም ድርጊቱን አውግዟል። በተለያዩ አካባቢዎች ታጣቂዎችን በመፍጠርና በማደራጀት የሚንቀሳቀሰው የብልጽግናው አገዛዝ ማህበረሰብን ወደ ግጭት ከሚከትባቸው ስልቶች መካከል አንዱ ሃይማኖትን ተገን ያደረገ ጥቃት እንዲቀሰቀስ ማድረግ ነው ነው ይህንንም ከዚህ በፊት በአማራ በትግራይና ና በኦሮሚያ እንደዚሁም በደቡብና ና በሶማሌ ክልሎች ሲፈጽሙ ቆይቷል ዜጎችን በሃይማኖታቸውና ና በብሔራቸው እንዲጠቁ በይፋ በመቀስቀስ የሚታወቁ አገዛዙም ከእርሱ ትእዛዙ ውጭ ነዋሪዎች ጥቃት ሲፈጸምባቸው ለመከላከል ሲንቀሳቀስም አይስተዋልም። ድርጊቱ ከተፈጸመ በኋላም እንዲነገርና ና እንዲዘገብ አይፈቅድም በዚህም በአርሲና ና በሀረርጌ ሰሞኑን የተፈጸመውን ጭፍጨፋ የመንግስት ሚዲያዎችን ያገዛዙ የሚዲያ ሰራዊት እንዳይዘግበው ተደርጓል የሃይማኖት ተቋማት ግን እያወገዙት ናቸው። የኢትዮጵያ የካቶሊክ ጳጳሳት ጉባኤም በኦሮሚያ ክልል በካቶሊክ ማህበረሰብ አባላት ላይ ህይወትን የቀጠፈና ንብረትን የወደመ ጥቃት መድረሱን ገልጾ ሐዘን ተሰምቶኛል ብሏል። ባሳለፍነው ጥቅምት 25ና 27 በምዕራብ ሀረርጌም በቅድስት ማርያም ካቶሊክ ቤተ ክርስቲያን በደረሰው ጥቃት የህይወት መጥፋትና የንብረት ወድማት አጋጥሟል ሲልም በመግለጫው አመልክቷል። ጉባኤው ጥቃቱን ኢሰባዊ ያለው ሲሆን መንግስት የሁሉንም ዜጎች ደህንነት ለማረጋገጥ አፋጣኝና አስፈላጊ ህግ እርምጃዎችን መውሰድ ያለበትም ብሏል። መግለጫው በተጨማሪም በአርሲ ዞን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ማህበረሰቦች ላይም ተመሳሳይ ጥቃቶች መፈጸማቸውን ጠቅሷል። ጉባኤው ለሶስቱም የሃይማኖት ተቋማትና ለተጎጅ ቤተሰቦቻቸውም መጽናናትን ተመኝቷል። ሚኒስትሩ ኢትዮጵያና ሌሎችም የቀጠናው ሀገራትን በተመለከተ ወረራን ለመቀልበስ ተዘጋጅተናል ሲሉ ገልጿል። ፕሬዚደንት ኢሳያስ አፈወርቂ በካይሮ ከሰጡት ቃለ ምልልስ በኋላ ያስተላለፉት መልእክትም ነው። ወደ ካይሮ ከሰሞኑ ያቀኑት የሻቢያው ሰው ኢሳያስ ግብፅን እንደ ጎረቤትም እንደ ስትራቴጂካዊ አጋርም እንደሚመለከቱ አንስተው ቀይ ባህርን በተመለከተ ማብራሪያ ያቅርበው ነበርም። ኤርትራን ጨምሮ ጸረ ኢትዮጵያ ኃይሎችን ለማሰባሰብ እድሉን ያገኘው የካይሮ መንግስት ደግሞም ደጋግሞ ኢትዮጵያ ላይ ያነጣጠሩ መግለጫዎችን እያወጣ ቀጥሏል። ግብጽ ከእንግዲህ በአፍሪካ ቀንድ ቀጠና ላይ የሚካሄዱ ሁነቶች ተመልካች የምትሆንበትና ከቀጠናው ጋር ላላት ግንኙነት በተለምዷዊ ዲፕሎማሲያዊ ዘዴዎች ብቻ የምትቀጥልበት ሁኔታ ማክተሙንም የውጭ ጉዳይ ሚኒስትሩ አባድር አብድላቲ ኒውስት ዩኒፎር በተሰኘው የደቡብ አፍሪካ ድረገጽ ላይ ባወጡት አተታ ገልጿል። ግብጽ ቀጠናዊ ስጋቶችን ለመክታትና በናይል ወንዝ ተፋሰስና በቀይ ባህር ስትራቴጂካዊ ጥቅሞቿን ለማስጠበቅም በቀጠናው ወታደራዊና ዲፕሎማሲያዊ እንቅስቃሴዎቿን እያጠናከረች መሆኗንም ሚኒስትሩ አክሏል። ሚካኤል አብደላቲ የግብፅ እንቅስቃሴ በቀጠናው ወረራ ለመቀልበስ የቀየሰችው በአግባቡም የተጠና የፖሊሲ ለውጥ መሆኑን ጠቁሟል። አንዳንድ ሀገራት የውጭ ስጋቶችና ጠላቶችን በመፍጠርና ግጭቶችን በማባባስ አካሄድ የውስጥ ችግሮቻቸውን ወደ ቀጠናው እያጋቡ ነው በማለትም አብደላቲ ከሷል። ከቀናት በፊት እኒሁ ሹም ኢትዮጵያ በቀይ ባህር አስተዳደር ላይ ጣልቃ የመግባት ወይም የመሳተፍ መብት የላትም ሲሉ ተናግረው እንደነበር ይታወሳል። የቀይ ባህርን የወደፊት አስተዳደር በተመለከተም ግብጽ ምክክር እያደረገች ትገኛለች ብለው እኛና ሳውዲ አረቢያ በቀይ ባህር ላይ መጠነ ሰፊ ዳርቻ ያለን ሀገራት እንደመሆናችን የውሃውን ኮሪደር በተመለከተ ደህንነቱንና መረጋጋቱን የማረጋገጥ ኃላፊነቱንም የአባል ሀገራት ሆነው ሲሉ ነበር የተናገሩት። ኢትዮጵያ የቀይ ባህር ወሰን ተጋሪ ሀገር ባለመሆኗም በባህር በሩ አስተዳደር ውስጥ የመሳተፍም ሆነም ጣልቃ የመግባት መብት እንደሌላ ሲናገሩ መደመጣቸው የሚዘነጋ አይሆንም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን ቸር ያሰማን።